መኪኖች ዋጋቸው እየረከሰ መምጣቱ ብዙዎችን ግራ አጋብቷል። በተለይ ኢትዮጵያ ከነዳጅ መኪና ወደ ኤሌክትሪክ መኪና ለውጥ ካደረገች በኋላ በጣም ብዙ ለውጦች በየቀኑ በመኪና ዋጋ ላይ ይስተዋላሉ። ነገሩ ምንድነው? አሁንስ ቢሆን ዋጋ የቀነሱት መኪኖች እነማን ናቸው? ሁሉንም የማያስቃኛችሁ ይሆናል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። አውቶሞቲቭ ጆርናሊስት እንደተለመደው ስለ መኪና ልናወጋና ልናወራዚ ተገናኝተናል። ዛሬ ደግሞ የሳምንቱን የመኪና ዋጋ ከተለያዩ ስፔሲፊኬሽኖች ጋር አንድ ላይ አድርጌ ላቀርብላችሁ እዚህ ተገኝቻለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ብቻ ነው። በፍቅርም ጠይቃችሁ ላይክ ሰብስክራይብ አድርጎ ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ። አንደኛ ኪያ ኢቪ 5 530 ኪሎ ሜትር 2024 የመኪና የ2024 ሞዴል ሲሆን 530 ኪሎ ሜትር መጓዝ ይችላል። ፈርስት ጀነሬሽን የሚባል ሲሆን ላይት የሚባል ትሪም ሌብል አለው። ቦዲ ታይፕ ክሩዝ ኦቨር SUV የሚባል ሲሆን አምስት ሰው መጫን ይችላል። ሞተሩ 160 ኪሎዋት ሲያመ ነጩ 215 HP ማለትም ሆርስ ፖወር መንጨት ይችላል። ባትሪ ካፓሲቲው 64 ኪሎ ዋት ሃወር ሲሆን፣ ድራይቭ ታይፕ ደግሞ ፍሮንት ዊል ድራይቭ በቱ ዊል ድራይቭ ነው። ትራንስሚሽኑ አውቶማቲክ የሚባል ሲሆን ቶፕ ስፒዱ ደግሞ 185 ኪሎ ሜትር ፐር ሃወር ነው። ፉል ኤሌክትሪክ የሚባለው የመኪና ዳይሜንሽኑን ስንመለከትለት 4615 ሚሊሜትር ርዝመቱ ከመሬት ያለው ከፍታ 175 ሚሊሜትር ሲሆን ሲሆን ለኛ ለሀገራችን መልክዓ ምድር በጣም ተስማሚ የሚባል ከፍታ አለው። ዜሮ ዜሮ የሚባለው በአሁኑ ሰዓት እየተሸጠበት ያለበትን ዋጋ ስነግራችሁ ሁላችሁም ትደመማላችሁ። አራት ሚሊዮን ስድስት መቶ ሺህ ብር እየተባለ ይገኛል። ቀድሞ ከነበረበት ዋጋ በጣም ወርዷል። ሁለተኛው መኪና ሀዩንዳይ ስታሪያ የሚባለው መኪና ነው። ይህ መኪና የተሰራው በሃዩንዳይ ሲሆን ሞዴሉ ስታሪያ ነው። ፈርስት ጀኔሬሽን ሲሆን ትሪም ሌብሉ ጂኤልኤስ የሚባል የ2022 ሞዴል ነው። ወደ 11 ሰው የመጫን አቅም ያለው ሲሆን 4 ሲሊንደር 2.2 ሊትር 175 ኤችፒ ማመንጨት የሚችል ሞተር ተገጥሞለታል። ድራይቭ ታይፑ ኦልዊል ድራይቭ የሚባል ሲሆን ትራንስሚሽኑ ባለ8 ስፒድ አውቶማቲክ ነው። ቶፕ ስፒዱ 185 ኪሜ ፐር ሃውር ሲሆን ፊውል የሚቀበለው ደግሞ ዲዝል ወይም ናፍጣ ነው። ዳይሜንሽኑ ስንመለከት 5253 ርዝመቱ 1997 ስፋቱ 1990 ደግሞ ቁመቱ ነው። ይህ መኪና ከመሬት ያለው ከፍታ 186 ሚሜ mm ሲሆን በጣም ጥሩ የሚባል ከመሬት ከፍታ አለው። ይህ መኪና በአሁን ሰዓት ባገለገለው እየተጠራ የሚገኝበት ዋጋ 5 ሚሊዮን 500 ሺህ ብር እየተጠራ ይገኛል። ጥቂት ያገለገለው እንደዛ ነው። እንደ ይዞታው ደግሞ ሊለያይ ይችላል። ሌላኛው መኪና የምነግራችሁ እውቅ የሚባለው መኪና ቲዮታ ራፎር ሃይብሪድ የሚባለው ነው። ይህ መኪና የተሰራው በቲዮታ ሲሆን ራፎር እንለዋለን ጀነሬሽኑ ፊዝ ጀነሬሽን ነው። ትሪም ሌብሉ ደግሞ ሊሚትድ የሚባል 2024 ሞዴል ቦዲ ታይፕ SUV የሚባል አምስት ሰው መጫን የሚችል ኢንጂኑ ኢን ላይን 4 ሲሊንደር 2.5 ሃይብሪድ 219 ኤችፒ ማመንጨት የሚችል ጉልበት ያለው ድራይቭ ታይፕ ደግሞ ኦል ዊል ድራይቭ የሚባል ትራንስሚሽኑ አውቶማቲክ ቶፕ ስፒዱ ደግሞ 80 ኪሎ ሜትር ፐር አወር መጓዝ የሚችል ሀይሌጁ ደግሞ 22 ኪሎ ሜትር ፐር ሊትር ወይም በአንድ ሊትር 22 ኪሎ ሜትር መጓዝ ይችላል። ዳይሜንሽኑን ስንመለከት 4600 ሚሊ ሜትር ቁመቱ ሲሆን 1855 ደግሞ ስፋቱ ነው። 4600 ሚሊ ሜትር ርዝመቱ ሲሆን 1855 ስፋቱ ነው። 1685 ደግሞ ቁመቱ ነው። ከመሬት ያለው ከፍታ 190 ሚሊ ሜትር ሲሆን በተለያዩ ከለሮች የቀረበ ምርጥ መኪና ነው። ብዙ ሰው የሚመርጠው ሪሴል ቫሪውም ቢሆን ምርጥ የሚባል መኪና ነው። የዚህ መኪና ዋጋ በአሁን ሰዓት 10 ሚሊዮን 500 ሺህ ብር እየተባለ ነው። በ 0 0 አራተኛ BYD ሶንግ Plus EV 520 ኪሎ ሜትር የሚጓዘው መኪና ነው። ይህንን መኪና ትናንትና ሪቪው ሰጥቻችሁ ነበር። ዛሬም የተወሰነ ድንገራችሁ የተሰራው በBYD ሲሆን ሞዴሉ ሶንግ Plus የሚባል e first generation የሚባል ነው። ትሪም levelው ደግሞ flagship ኤዲሽን የሚባለው የ2025 ሞዴል ነው። የቅርብ ጊዜ የመጨረሻው ማለት ነው። አሁን ቀጣይ እንግዲህ 2026 ነው የምንጠብቀው ማለት ነው። body type SUV የሚባል ሲሆን 5 ሰው መጫን ይችላል። 150 ኪሎዋት 204 HP ማመንጨት የሚችል መኪና ነው። ባትሪ ካፓሲቲቱ ደግሞ 87 ኪሎዋት አወር ሲሆን ድራይቭ ታይፕ ሲንግል ሞተር ፍሮንት ዊል ድራይቭ የሚባል፣ ትራንስሚሽኑ አውቶማቲክ እና ቶፕ ስፒዱ 175 ኪሎ ሜትር ፐር አወር መጓዝ የሚችል ፊውሉ ደግሞ ፉል ኤሌክትሪክ የሚባል ሲሆን ሬንጁ ስንመለከት 500 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ዳይሜንሽኑ 4775 ርዝመቱ፣ 1890 ስፋቱ፣ 1670 ደግሞ ቁመቱ ነው። ከመሬት ያለው ከፍታ 170 ሚሊ ሜትር ሲሆን የተለያዩ ከለሮች ቀርቧል። ብራንድ ኒው የሚባለው በአሁን ሰዓት እየተሸጠበት የሚገኘው ዋጋ 5 ሚሊዮን 500 ሺህ ብር እየተባለ ይገኛል። ቀጣዩ የምነግራችሁ ሱዝኪ ስዊፍት ሃይብሪድ የሚባለው መኪና ነው። ይህ መኪና ወደ ኢትዮጵያ ከገባ በጣም ቅርብ ጊዜ ሲሆን እንግዲህ የ2024 ሞዴል ነው። በሱዝኪ ተመርቶ ስዊፍት የሚባል ሞዴል አለው። ሰርድ ጄኔሬሽን ነው። ትሪም ሌብሉ ደግሞ ጂኤልክስ የሚባል የ2024 ሞዴል ሲሆን ቦዲታይፕ ሃችባክ የሚባል አምስት ሰው መጫን የሚችል መኪና ነው። ኢንጂኑ ባለ 3 ሲሊንደር 1.2 ሊትር ሚድ ሃይብሪድ 82 ኤችፒ ወይም ሆርስ ፖወር ማመንጨት የሚችል ድራይቭ ታይፕ ደግሞ ፍሮንት ዊል ድራይቭ በሁለት ዊል ድራይቭ ትራንስሚሽን ደግሞ አምስት ስፒድ አውቶማቲክ የሚባል ሲሆን ቶፕ ስፒዱ 160 ኪሎ ሜትር ፐር ሃውር የሆነ ሃይብሪድ የሆነ መኪና ነው። ፊውል ኮንሰፕሽኑ ደግሞ 25 ኪሎ ሜትር ፐር ሊትር መጠቀም የሚችል መኪና ነው። ዳይሜንሽኑን ስንመለከት 3840 ርዝመቱ 1735 ስፋቱ 1495 ደግሞ ቁመቱ ሲሆን 160 ሚሜ ደግሞ ከመሬት ከፍታ ያለው ለኛ መልክዓ ምድር በጣም የተስማማ መኪና ነው። አሁን ላይ እየተሸጠበት የሚገኘው ዋጋ ከሁሉም በጣም ወርዶ 3 ሚሊዮን 800 ሺህ ብር እየተባለ ይገኛል። ሌላኛው መኪና ቶዮታ ሃይላንደር ሃይብሪድ ሊሚትድ የሚባለው መኪና ነው። ይህ መኪና 2.5 ሊትር ኢንላይን 4 ቱርቦ ቻርጀድ ፔትሮል ሃይብሪድ ኢንጂን የተገጠመለት ሲሆን 243 ኤችፒ ወይም ሆርስ ፓወር ማመንጨት የሚችል መኪና ነው። ትራንስሚሽኑ አውቶማቲክ የሚባል ነው ነው ዞሮ ዞሮ ይህ መኪና ግን ትንሽ ወደድ ይላል 13 ሚሊዮን 800 ሺህ ብር እየተባለ ይገኛል ሌላኛው መኪና ሃዩንዳይ ክሪታ የሚባለው መኪና ነው ይህ መኪና የ2024 ሞዴል ሲሆን ሃዩንዳይ ይባላል እንግዲህ የሰራው ሞዴሉ ክሪታ ነው ሰከንድ ጀነሬሽን የሚባል ሲሆን ትሪም ሌብሉ SX የሚባል ሲሆን የተመረተበት አመተ ምህረት የ 2024 ሞዴል ነው SUV የሚባል ቦዲ ታይፕ ያለው ሲሆን ኢንጂኑ ፎ ሲሊንደር 1.5 ሊትር 113 HP ወይም ሆርስ ፖወር ማመንጨት የሚችል ድራይቭ ታይፑ ደግሞ ፍሮንት ዊል ድራይቭ በሁለት ዊል ድራይቭ ያለው ሲሆን ቶፕ ስፒዱ 95 ኪሎ ሜትር ፐር ሃወር ነው። በጣም ትልቅ ነው። በአጠቃላይ ማይሌጁን ስንመለከት 17 ኪሎ ሜትር ፐር ሊትር ያመነጫል። እንግዲህ CVT የሚባል አውቶማቲክ ትራንስሚሽን ተገጥሞለታል። ርዝመቱ 4315፣ ስፋቱ 1790፣ ቁመቱ ደግሞ 1630 ሚሊ ሜትር ሲሆን ከመሬት ያለው ከፍታ ከማንም በላይ ነው። 200 ሚሊ ሜትር ከመሬት ከፍታ አለው። ለኛ መልካምድር ይህኛውም ተስማሚ ነው። እነ ቢዋይዲ ሲጋልን እንኳን ስንመለከታቸው 120 ሚሊሜትር ነው ከመሬት ያላቸው ከፍታ። እነዚህ በጣም ትላልቆች ናቸው። ዋጋቸውን ስንመለከት በአሁን ሰዓት እየተሸጠ የሚገኘው 5 ሚሊዮን 350 ብር እየተባለ ነው። ሌላኛው መኪና ቮልክስ ዋገን አይዲ6 ክሩዝ ፕሮ የሚባለው ነው። ይህ መኪና የ2024 ሞዴል ሲሆን 204 ኤችፒ ወይም ሆርሶ ፖወር ማመንጨት ይችላል። እንግዲህ ድራይቭ ትሬን ነው ሬር ዊል ድራይቭ የሚባል በሁለት ዊል ድራይቭ ሲሆን ሲሆን 8 ኪሎ ዋት እርባት ሊተገጥሞለታል አሁን ላይ እየተሸጠ የሚገኝበት ዋጋ 6 ሚሊዮን ብር እየተጠራ ይገኛል።